ተሳቢ ውስጡ ሊፈጠር ይችላል። ከብቶሻል ቲንኪ ሌላ አይነት ተሳቢ ውስጡ ሊፈጠር ይችላል። እሱን ታየው እና አሁን አንቺ ምንድነው የምትፈልጊው የሚለውን ማወቅ በጣም በጣም በጣም ወሳኙ ፖይንት አንዱ ያረፍትም ታገኛለሽ። አንዱ ውሳኔ ወሰነሽ ወደፊት የምትሄጂው ወይ አብረሽ ትቀጥያለሽ፣ ወይ ደግሞ ካልወደድሽው ደግሞ ዋሽተሽ ሳቶጆ ወዳለው ብለሽ አትቀጥ ታቆሚያለሽ። ቁርጥ ታረጊያለሽ አንዱ ውሳኔ ላይ ስለዚህ እሱ በጣም ወሳኝ ወሳኝ ነጥብ ነው። ምንድን ነው የምትፈልግ፣ የሚለውን አስበሽ ንገሪኝ። ካልሶ ምን አይነት መርፌ የሚወጋሽ አሁን ለጨጓራ የተባለውን ለኩላሊት የተባለውን ጨጓራ ብንወጋሽ አስቸጋሪ ነው። አጭንቅላችን ሊወጣ ይችላል። ወድጃለሁ። አሁን ያልኩህ አፍቅረሻል ወይ ያልከውን ነው የማፍቀር ደረጃ አልደረስኩም ግን ወድጃለሁ ሰውየውን በጣም በቃ አይምሮ ፊቸሪቱ ምናምን በጣም ደስ የልጆችሽ አባት ቢሆን ትመርጨዋለሽ? በደንብ በቃ እሱ ነው ፖይንቱ። ያልኩሽ እሱ ነው የልጆችሽ አባት እንዲሆን፣ የትዳር አጋርሽ እንዲሆን፣ አባወራሽ እንዲሆን ከመረጥሽና ከፈለግሽ በቃ ወገብሽን አስረሽ ወደፊት ሙቭ ማያደርግ ለሱም ስቃይ አትሁኝበት፣ ኦን ኦፍ እየሆንሽ ካልፈለግሽ ደግሞ ምንም ኢንተረስት ከሌለሽ ደግሞ መሀል ላይ አትሁኝ ሰው ትጎጃለሽ። ጋይስ በዚህ አጋጣሚ እናንተም እንደዚህ አይነት ሪሌሽንሽፕ ውስጥ ያላችሁ መሀል ላይ ወይ እዛ ሰው ህይወት ውስጥ አልገባችሁ ወይ አልወጣችሁ። ስለዚህ አንዱ ውሳኔ ወስኑ፣ ወይ ውጡ ከህይወታቸውና ሰላም ስጧቸው፣ ወይ ደግሞ ገብታችሁ አንድ ላይ ወይ ህይወታቸው ውስጥ ቀጥሉ። መሀል ሆናችሁ ሰዎችን አታሰቃዩ። ስለዚህ አሁን አንቺ የልጆችሽ አባት እንዲሆን ምትፈልጊ ከሆነ የትዳር አጋርሽን እንዲሆን ምትፈልጊ ከሆነ ምን አታርጊ በቃ አትወላዊ ማለት ነው። ምን ያህል ብር ነው ያስገባልሽ በአካውንትሽ ውስጥ ዜሮዎች በዙ አልሽ። ብዙ ዜሮዎች ናቸው አልሽ። አስራ አምስት ሚሊዮን አፓርትመንት ጠይቆት ማለት ነው ውስጥ። እንደዚህ እግዚአብሔር ነው አቬሬጁን ጠይቆት። ጌታዬ ወንድ አድርገህ ፈጥረኝ ኮ ነው እንጂ ከሆነ ያሁን መከራ የምበላው እኮ አስቸጋሪ ኮ ነው አሁን። ወንድ ሆኜ መፈጠሬ የራሱ መከራ መሆኑ አሁን የገባኝ አስራ አምስት ሚሊዮን ቤት ግዛልኝ ስቲ ላጣርጎ አስራ አምስት ሚሊዮን በአካውንቴ እየኒናት አሁን እዚህ ውስጥ ያሉ ብዙ ሞጭላፊዎች አሉ አጋጣሚም ላገኝ እንጂ ወደድኩት አልወደድኩት ምናገባኝ ዋናው ብለው የሚገቡ ብዙ ሰዎች አንቺ ግን እኔ የምመክርሽ ገንዘብ ላይ ዲፔንድ አድርገሽ ብር ስላለው ብለሽ እንደዚህ ስለገዛ ወይም ስለሚገዛ ብለሽ በጭራሽ በገንዘብ ላይ ዲፔንድ ሆነሽ እንዳትወስኝ ውሳኔ። ለምን መሰለሽ እመኝ፣ ገንዘብ ብታገኙ ከንቱ ነው። አሁን አስራ አምስት ሚሊዮን አስገባለሽ አብ አካውንትሽ፣ ቤት ገዛሽ ምናምን ምናና፣ ፋይናሊ እዛ ቤት ውስጥ ገብተሽ የገዛሽ ቤት ውስጥ ምናም ስትኖሪ፣ ደስተ የለ ማለት እውነት ከሌለው ፍቅር ከሌለው የሆነ ለጥቅም ተብሎ እየተደረገ ነገር ሰላም የለውም። እኔ ከአስራ አምስት ሚሊዮን ሰላሜን እመርጣለሁ። እግዚአብሔር ምስክሬን ነው የምልሽ። ማለት ፐርሰናል ብታይ ከአስራ አምስት ሚሊዮን ሰላሜን እመርጣለሁ። ገንዘብ ላገኝ ብል ቤትም በኩል ላገኘው እችላለሁ፣ ሰረቼ ላገኘው እችላለሁ። ጠጉንም አይቼው አውቃለሁ። የማግኘት ማጣትንም ወለሉንም አይቼው አውቃለሁ። ሁለቱም ሌቭል ላይ ሆኜ ምንም ነው ምንም ከንቱ ነው። ገብቶሻል። ስለዚህ ገንዘብን በጣም ቆለለሹ ቆለለሹ ቆለለሹ፣ በቢሊዮን የሚቆጠር አካውንቶች ቢኖር ፍቅር ከሌለው፣ አይምሮ ሰላም ከሌለው ምን ትርጉም አለ? በሚሊዮን የሚቆጠር የወርቅ አልጋ ገዝተሽ፣ ግን አልጋው ላይ እንቅልፍ ከሌለሽ ምን ዋጋ? በሚሊዮን የሚቆጠር ቪላ ቤት ገዝተሽ፣ ቤትሽ ውስጥ ግን ሰላም ፍቅር ከሌለው፣ ስቀሽ ማታርድ ከሆነ ምን ስለዚህ ህይወትን በዚህ ሚዛን ላይ ሆነች ነው ማየት ያለብሽ። አሁን ገንዘብ ለቸገረው ሰው እንዲህ ብትዩ ቀልድ ይመስለዋል። እስቲ ብሩ ላገኘውና ምናምን የሚልሽ ፋይዳ የለውም። ካገኘሁም በኋላ ስለ በውሸት ዋሽታችሁ፣ አታላችሁ፣ የሆነ አማታችሁ፣ ጥቅማ ጥቅማዊ ነገራችሁን አስጠብቃችሁ፣ ነጥብ አስቆጠራችሁ የሆነ ማማ ላይ ቁጭ ብትሉ ያኔ ጣዕም የለው ምግብ ያለጨው እንደመብላት ማለት ነው። ስለዚህ አሁን የማስጠነቅቅሽ ሰውየው ቤት ልግዛልኝ ና እንዲፋታሽም ብለሽ ሊሆን ይችላል አንቺ እንደው በዛ ሰዓት ያልሽው እንደዛ ነው የተረዳሁት እንዲተውሽ ምናምን ብለሽ ነው ቤት ግዛልኝ ቤት ግዛልኝ ስትዩ ከአንዳንድ ላጥላጥ አርጎ 15 ሚሊዮን አካውንት ውስጥ ካስገባ ሰውየው ሞር አንቺ ላይ ኢንትረስት አለው ማለት ምክንያቱም ይህን ያህል ገንዘብ አብሮሽ አንድ ሌሊት ለማሳለፍ ከዋቦች አሸሸ ገዳሜ ለማለት የሚፈልግ ሰው የሚያደርገው አይደለም። አስራ አምስት ሚሊዮን ብር ማለት በጣም ብዙ ብር ነው። ይሄ ሰውዬ አንቺን በጣም አጥነቶሻል ብዙ ጊዜ ተመልክቶሻል፣ ሲገባ ሲወጣ፣ ሆቴል ውስጥ ረጅም ጊዜ ሲያርፍ፣ ብዙ ጊዜ አይቶች ወዶሻል። በቃ ሚስቱ እንድትሆኝ ይፈልጓል ማለት። እንደዚህ አይነት ኢንትረስት ያለውን ሰው እንዳትጎጂው ማቶኙ ከሆነ እውነቱን ነግረሽ አምስት ሳንቲም ገንዘብ ሳትወስጂ ሁሉ ነገር ሰተሽ እርግፍ አድርገሽ ለቀሽ የሊና የህሊና ሰላምሽ ይበልጣል። ገብቶሻ የምትፈልጊው ከሆነ ደግሞ በቃ ቅረቢው። የእውነት ንጹ ልብሽን ስጭው። ጥቅም ላይ አልተመሰረተ ጥቅም ላይ ያልተመሰረተ እውነተኛ ፍቅር እድሜውን እርሽ ወይን ይና እድሜ ሀምሳ ዓመት አርባ ዓመት ሆነ በአስር ዓመት በለጠ በሀ ዓመት በለጠ ምናምን ሰው ያወጣው ህግር አንቺ ፍቅር ካለሽ እድሜው ችግር የለውም። እንደውም ብዙ ጊዜ ወንድ ልጅ እንዲበልጥ ነው። አይ ነው በጣም ዲፍረንስ አለው። በጣም ሰዎች ሲያዩሽ የሆነ ለገንዘቡ ብለሽ የቀረብሽው ወይ ሹገር ዳዲ ምናምን ጠበሰሽ ምናምን ብለው ሊያስቡ ይችላሉ። እርሺው። ሰዎችም ስለሚያስቡት ነገር ሰው አያስተዳድርሽ ድንቡሎ ሰንት። አንቺ ግን በእውነትና በጠንካራ መሰረት ላይ ሆነሽ ከወሰንሽ ነገ ከእሱ ጋር የምትመሰረችው ቤተሰብ የምትወልጃቸው ልጆች ቅድስ ይልሻለሁ ቃ ይጸጽትሽም፣ ራሱ ገብቶሻል። ስለዚህ በዚህ መሰረት ላይ ሆነሽ ወስኝሽ ሽ አሌክስ፣ አመሰግናለሁ። እኔም ለዛ ነው አሁን አንተን ማናገር የፈለግኩት። እግዚአብሔር በሚያውቀው እኔ ራሱ አምስት ሳንቲም አልፈልግም። እና ጸሎት ደግሞ አድርጊ። እግዚአብሔር እጁን ያስገባበት ህይወት ነው በረከት የሚኖረው። እና አንተ ደግሞ ፈቅዳሃሉ ብለሽ ደግሞ ራስሽ ጊዜ ውስጥሽ ጸሊ ከዛ በኋላ ቆይች ሙይ። እሺ እሺ እሺ፣ አሌክስ በጣም ነው የማመሰግነው። እሺ እኔ አመሰግናለሁ። እሺ ሆሆ! እንደዚህ አይነት እብድ እብድ የሚያጫወታቸው ሀብታሞችም አሉ ለካ። ቤት ግዛልኝ ስትለው ምን ችግር ያለው ስ አስራአምስት ሚሊየን ላርገው ሀያ ሚሊየን ላርገው ዜሮች ሲበዙ የሚቀልባቸው ሀብታሞች ል ምን አለ ጌታ። ወይ እኔን ወንዱን መፈጠር መከራ። አሁን ነው ወንድ ልጅ ስትሆን ከአንተ ይጠበቃል እንጂ የሚሰጥ ይ ያ አስራአምስት ሚሊየን ነው ዜሮ ሲበዙ ላኔ እንደነገጥ ጓለች ኮሷ ራሱ የኔ አካውንት ነው ጌታዊ እንደዚህ አስደግጠኛ አካውንቴም ዜሮች አብዝተ ግን በትክክለኛ መንገድ ይሄ ዝም ብሎ